ሰላም ጤና ይስጥል ውዴ ቻና በስፍ ተመልካችንና አድማጮች ለሰዓቱ የተመረጡ ትኩስ መረጃዎችን አጠናክረን ለናንተ ይዘን ቀርበናል። የመንግስትን ሰላም ጥሪ የተቀበሉ አሉ፣ ይህን ጉዳዮች የምንመለከተው ይሆናል። ጥቅምት 24 የዛሬ አምስት አመት ጥቁር ቀን በሰሜን እዝ ላይ ህዋት በግፍ የጨፈጨፈውን በተመለከተ ዛሬ ታስበው ውሏን። እነዚህን ጉዳዮች የምንዳስ ሲሆን ወደ ቀዳሚ መረጃችን ቀጥታ እናልፋለን። በደቡብ ጎንደር ዞን በፎገራ ወረዳ ባለምበር እና ወደጅ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጣቂ ቡድን አባላት የመንግስት የሰላም ጥሪ ተቀብለው መግባታቸው ተገልጿል። ሲገቡም የታጠቁ ቡድን አባላት በሰላም ሲገቡ የዞን ከፍተኛ አመራሮች፣ የጸጥታ ተቋማት ኃላፊዎች፣ የአድማ መከላከል አመራሮች አቀባበል አድርገውላቸዋል። ከኢትዮጵያ ታሪካዊ ጠላቶች ጎን ተሰልፈው ህዝብና አንወጋም ያሉት የራሱን አርበኛ ጌታውን ሙጫ ብሎ የሚጠራው የታጣቂ ቡድን አመራር ይመሩ የነበሩ አስራ ሁለት የቡድን አባላት የሰላምን አማራጭ ተቀብለው እጃቸው ለህዝብ በሰላም መስጠታቸው ነው የተገለጸው። ታጣቂዎች የውጭ ባዕዳና የውስጥ ባንዳዎች ተላላኪ ልንሆን አንችልም፣ ስለሆነም በቀጣይ ህዝባችን ለበደለው ጥፋት ለመካስ ዝግጁ ነን ሲል አክለው ገልጸዋል። ሁለት ብሬን፣ አንድ የቃታ መሳሪያ እና ሰባት ክላሽ በመያዝ ከነ ሙሉ ትጥቃቸው የገቡት የታጣቂ ቡድን አባላት የጦር መሳሪያቸውን ለደቡብ ጎንደር ዞን ከፍተኛ አመራሮችና ለአድማ መከላከል አመራሮች አስረክበዋል። በአቀባብሉ የደቡብ ጎንደር ዞን ከፍተኛ አመራሮች፣ የጸጥታ ተቋማት ኃላፊዎችና የአድማ መከላከል አመራሮች መገኘታቸው ተገልጿል። እዙ ዝክረ ሰሜን እዝ በተመለከተ ከያዝናቸው ዋነኛ ጉዳዮች አንዱ ነው። በዛሬ ዕለት ጥቅምት 24 ጥቁር ቀን ይህን ጉዳዮች በአጽንኦት የምንመለከተው ይሆናል። ውድቻን ቢሰብ ተከታታዮች አዲስ ሆኑ ሰብስክሪብ ማድረጋችሁን አትርሱ። ዛሬ ደስ የሚለውም የመንግስትን ሰላም ጥሪ ሲቀበሉ፣ በሌላኛው ጉዳይ ደግሞ ጥቅምት 24 ህዋት የሰራውን ስራ በተመለከተ የምንመለከተው ይሆናል። እዚህ ጋር የዘንቀጥታ የምንመለከተው የማዕከላዊ በፌድሪ መከላከያ ሰራዊት ጥቅምት 24 ቀን 2018 ዓ ም የማዕከላዊ እዝ የሰራዊት አመራር አባላት ከአካባቢው ማህበረሰብ ከሃይማኖት አባቶች ከፌዴራል ፖሊስ እንዲሁም ከዩኒቨርሲቲ ተማሪዎችእና ና ከግቢ ከግቢው ማህበረሰብ ጋር በመሆን ጥቅምት 24 የሰሜን እዝ ጥቃት በተለያዩ ዝግጅቶች ዘክረዋል እለቱ እንዳይደገም መቼም አንረሳውን በሚል መሪ ቃል በጅማ ዩኒቨርሲቲ በፓናል ውይይት በዶክመንተሪ በግጥምና ድራማ ዝግጅቶች የተከበረ ሲሆን በትላንትናው ምሽት ጥቃቱን የተፈጸመበትን ሰዓት ለማስታወስ ከምሽቱ አምስት ሰዓት ላይ በእዙ ዋና መምሪያ የሻማ ማብራ ስነ ስርዓት ተከናውኗል የዙ አዛዥ ሌተናል ጀነራል ዘውዱ በላይ ባስተላለፉት መልእክት እንዲህ አይነት እኩይ ተግባር ዳግም እንዳይከሰት አላማ ያደረገ ዝግጅት መሆኑን ገልጸው በጠላቶቻችን አሁንም ለሀገርን ለሰላም ልማት የምናደርገው እንቅስቃሴ ለማደናቀፍ የሚሰሩት ስራ ሊያቆሙ እንደሚገባ አመላክተዋል። በተለያየ ቀጠና በተለያየ እዝ በተለያየ ተቋማት ዛሬ ጥቅምት 24 ታስበው ውሏል። ይሄ የታሰበበት ዋና ሰሜን እዝ ህዋት የፈጸመው የማይረሳ በተለይ እንዳይደገም መቼም አንረሳውም በሚል መሪ ቃል በሁሉም ተቋማትና በከፍተኛ አመራሮች በተገኙበት የመከላከያ ጄኔራሎች በተለያየ እዝ እየተታወሰ ይውላል። ዝክረ ሰሜን ሁሉም ዛሬ ታስበው የሚውልበት ቀን ነው። መቼም ከማይረሳው ህዋት የሰራው ግፍ ሀገርን የወጋበት መልሶ ሀገርን እየወጋ የሚገኝ መሆኑ በግልጽ የሚያሳይ ጉዳይ ነው። በዚህ ጉዳይ እንግዲህ በተለያዩ ቀጠኖች ዛሬ እና ተቋማት እየታወሰ ይውለን። ስለዚህ ውድ ቻናል ቤተሰብ ተከታቶች ህወሓት ከጅምሩ ሀገር አፍራሽ ቡድን መሆኑን በግልጽ የሚያሳይ ነው። መንግስትም ለዚህ አጠናክሮ እርምጃ እንደሚወስድ ይጠበቃን። አሁን የሚያደርገው በራያ ትንኮሳ እንዲሁም በተለያየ ቀጠኖች መንግስት የፕሪቶሪያውን ስምምነት በትግስት እየተመለከተ ነው የሚገኝ። ነገር ግን የፕሪቶሪያው ስምምነትን መቶ በመቶ የሚጥስ ከሆነ መንግስት ህግ የመውሰድ እርምጃ እያስገድዷ ማለት ነው። በተለይ በደቡብ ጎንደር ዞን ከዚህ በፊት እናስታውሳለን ነጸዳሉ እንበል ተብሎ የሚታወቁት የፋኖ ታጣቂዎች መንግስት ያቅርብለችን የሰላም ጥሪ እስከነ ሙሉ ትጥቃቸውና እስከነ ሙሉ ብርጌዳቸው እንደገቡ እናስታውሳለን። ዛሬ ደግሞ በዚህ ቀጥሎ በርካታ የፋኖ ታጣቂዎች መንግስት ያቅርብለችን የሰላም ጥሪ ተቀብለው ገብተዋል። ስለዚህ ተጠናቅ መንግስት ያቅርብለችን የሰላም ጥሪ እየቀጠለ መሆን በደቡብ ጎንደር እየተ እየተመለከተ የሚገኘው አክለውም ታጣቂዎች እንግዲህ አላማ የሌለው ረብ ቢስ መሆኑንና ለባዕድ አሳልፎም የሚሰጥ መሆን ተረድተን መንግስት ያቀረበልን የይቅርታ መንገድ መርጠናን ሲሉ አክለው ተናግሯ፣ ማለት ነው። ውድ ቻናል ቤተሰብ ተከታታዮች ሰላም ይቅደም፣ ዘረኝነት ይውደም። የህወሓትም የፋኖም የሸኔም ጽንፍ ሀገርን ከማፍረስ የሚያመጣ ለውጥ አለመኖሩ የሚያሳይ ጉዳይ ነው። እንደውም ይባስ ብሎ ከሻዕቢያ ጋር እንግዲህ በተላላኪነት እየሰሩ ሀገርን እስከማተራምስና ና እስከማፍረስ ድረስ የሄዱበት እርቀት አንዱ ማሳያ መንገድ ነው። ስለዚህ ከዚህ በግልጽ ከምንረዳው ዋነኛ ና አንዱ ትልቁ ነጥብ ህዋት ከሚሰራው ስራ መንግስት ጋር ጠብ ባልነበረበት ጊዜ፣ እንደ አሁኑ ብሔሮች ባልተሰፋፉበት ጊዜ ህዋት ዋነኛ አላማዋ የሀገር አፍራሽ መሆኑን በግልጽ ከሚያሳይ የሰሜን እዝ በግፍ የጨፈጨፈውና የረሸነበት አንዱ አመላካች ጉዳይ ነው። ስለዚህ ለሀገር ከሚታገል የራሱን ጥቅም ቅድሚያ ሰጥቶና እንዲሁም ደግሞ ስልጣን ከማጣ የፈለገውን እርቀት እንደሚጓዝ የሚያሳይ ጉዳይ ነው። ስለዚህ ውድ ቻንሶችን ለሰላማችን እንቁም። እንደዚያ ፅንፍዘ የሚንቀሳቀሱ ሁለቱን ገመናቸውን እናጋልጥ። ዛሬ የተቀበሉት የመንግስት ሰላም ጥሪ የተቀበሉት ትልቁን እና ዋነኛ ትክክለኛ መንገዱን ተከትሎ እንላለን። በሌላ መረጃ እስክንገና ደስ ወደቻን ቢሰዎች ሰብስክራይብ በማድረግ ተጠብቁን። ዘር በአክብሮት እንጠይቃለን። ዘረኝነት ይውደም!